በአንቀጽ ውስጥ የአንቀጹን ዋና ሐሳብ ጠቅለል አድርጎ የያዘ አረፍተ ነገር ዳሽ ይባላል። ሀ መዘርዘር አረፍተ ነገር፣ ለ የመንደርደሪያ አረፍተ ነገር፣ ሐምርሃ ኃይለ ቃል፣ መ ለ እና ሐምርሃ መልስ ናቸው። የድርጅቱ ኃላፊ ሰፊ ማብራሪያ ሰጡ በሚለው አረፍተ ነገር ውስጥ ለተሰመረበት ቃል ተቃራኒ ፍቺ የቱ ነው? ሀ አጭር ለ ጠባብ ሀመር ሃ ረዥም መግልጽ መልሱ አጭር የሚለው ነው። ሰፊ በዚህ አውድ ረዥም ወይም ዝርዝር ማብራሪያን ያመለክታል። ተቃራኒው ደግሞ አጭር ነው ማለት ነው። በትርጉም የሚቀርበውን ፍቺ የያዘውን ፊደል ምረጡ። ሰላሳ አራተኛ አመዳፋሽ ሀ የማይመሰገን ለ አስተዋይ አስተዋይ አምሮሃ አድሎ መ ስግብግብ። መልሱ የማይመሰገን። አመዳፋሽ ማለት ምንም ጥቅም የሌለው የማይደነቅ፣ ወይም የማይመሰገን ነገር ማለት ነው። ሰላሳ አምስተኛ ሀሴት ሃ ሐዘን ለ መከራ፣ ሀመሩሃ ደስታ፣ መ ምርቃት። መልሱ ደስታ የሚል ሲሆን ሀሴት ደስታን ደስ የሚያሰኝ ስሜትን ያመለክታል። ሐዘን፣ መከራ ወይም ምርቃት የሀሴት ፍቺ አደሉ። አጠራ ሀ መከረ፣ ለ ጠየቀ፣ ሀመሩሃ ለየ፣ መ አጠረ መልሱ ለየ የሚለው ነው። አጠራ ነገሮችን መለየት ወይም ማድረግን ያመለክታል። ዘይቤ ሀ ዘመድ ለ ባህል አምሮሃ ዘር መ ዘወትር መልሱ ባህል የሚለው ነው። ዘይቤ የማህበረሰብ ባህል ያኖናል፣ ዘይቤ ወይም መግለጫ ማለት ነው።